ጤና ይስጥልኝ ውድና የተከበራችሁ የወረ ሄመኖ ሚዲያ ተከታታዮች፣ ሰላምታችን በየላችሁበት ድረስ አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁኝ እንድትቆዩ የጋበዝኩኝ ርዕሶቹን አስቀድማለሁ። የኢትዮጵያን አየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል ተገንብቷል ሲሉ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ገለጹ። የምክክር ጉባኤው የሚመክርባቸውን አጀንዳዎች ይፋ ለማድረግና ጉባኤውን ለመጥራት ዝግጅት እየተደረገ መሆኑን ፕሮፌሰር መስፍን አርአያ ገለጹ። ትውልድን በስነ-ምግባር ተቋምን በአሰራር እንገንባ ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። ግብጽ በኢትዮጵያ ሕዳሴ ግድብ ጉዳይ አቤቱታ አሰማች። ሳውዲ አረቢያ እድሜያቸው ከአስራ ሁለት ዓመት በታች የሆኑ ህጻናትን ከፀሐይ ንዳድ ለመጠበቅ ሲባል ከዘንድሮ ሀጅ ስነ ስርዓት ተሳትፎ አገደች። ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያን አየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል ተገንብቷል ሲሉ የአየር ኃይል ዋና አዛዥ ሌትነር ጄኔራል ይልማ መርዳሳ ገለጹ። አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመገናና እና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ነው ሲሉ አውስተዋል። በታሪክ በሀገራችን ኢትዮጵያ ላይ የተከሰተው አደጋዎችን መስዋዕትነት በመክፈል መቀልበስ የቻለ ተቋም እንደሆነም አስገንዝበዋል። በአፍሪካ ሀገራት በሰላም አስከባሪነት በመሰማራት የሕዝቦችን ሉዓላዊነት አንድነትና ሰላም ማስከበር መቻሉን ነው ያስረዱት። ኢትዮጵያ ታፍራ ተከብራና ሉዓላዊነቷ ተጠብቆ እንድትቆይ፣ አየር ኃይል ከፍተኛ አስተዋጽኦ ማበርከቱን አጽንኦት ሰጥተዋል። የኢትዮጵያ አንድነትና ነጻነት ምልክት የሆነው አየር ኃይል የተቃጡ ወረራዎችን ከመቀልበስ አንጻር አይተኬ ሚና መጫወቱን አውስተዋል። አየር ኃይል በኢትዮጵያ የመንግስት ለውጥ ሂደት ላይ በርካታ ውስብስብ ችግሮችን በማሳለፍ አሁን ላይ መድረሱን አመልክተዋል። በአሁኑ ወቅት ሊከሰት የሚችልን ጦርነት እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጥን አየር ኃይል መገንባት ያስፈልጋል ነው የተባለው። በ2022 ዓመተ ምሕረት ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይል ተርታ ለመሰለፍ እቅድ ይዞ በትኩረት እየተሰራ እንደሚገኝ አስረድተዋል። ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብለዋል። አሁን ላይ ቴክኖሎጂው የደረሰበትን ሁኔታ ግምት ውስጥ በማስገባትም አስፈላጊ ትጥቆችን የማሟላትና መሰረተ ልማቶችን የመገንባት ስራ እየተከናወኑ መሆኑን አብራርተዋል። የምክክር ጉባኤው የሚመክርባቸውን አጀንዳዎች ይፋ ለማድረግ እና ጉባኤውን ለመጥራት ዝግጅት እየተደረገ ነው ሲሉ ፕሮፌሰር መስፍን አርአያ አስታወቁ። ለሀገራዊ ምክክር ቀጣይ ሥራዎች የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የሚያደርጉትን አስተዋጽኦ የበለጠ አጠናክረው መቀጠል እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአይ አስታወቁ። ኮሚሽኑ የምክክር ጉባኤው የሚመክርባቸውን አጀንዳዎች ይፋ ለማድረግና ጉባኤውን ለመጥራት ዝግጅቶችን እያደረገ መሆኑ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ የምክክር መድረክ አካሂዷል። የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት ባስተላለፉት መልእክት ኮሚሽኑ ምክክሩ ሁሉን አሳታፊ እና አካታች እንዲሆን ለተሳታፊ ልየታ ሰፊ ትኩረት ሰጥቶ ሲሰራ መቆየቱን አስታውሰዋል። በዚህም የህብረተሰብ ክፍሎችን የሃይማኖት የሃይማኖትና የሲቪል ማህበረሰብ ድርጅቶችን፣ በርካታ ተቋማትና ማህበራትን፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን እንዲሁም መንግስትን በተወካዮቻቸው አማካኝነት ማካተትና ማሳተፍ መቻሉን ገልጸዋል። ኮሚሽኑ በሀገር ውስጥ ብቻ ሳይወሰን ኢትዮጵያንና ትውልደ ኢትዮጵያውያን በሂደቱ እንዲሳተፉ ጥረት ማድረጉን አንስተዋል። ኮሚሽኑ የምክክር ጉባኤው የሚመክርባቸውን አጀንዳዎች ይፋ ለማድረግና ጉባኤውን ለመጥራት የመጨረሻ ምዕራፍ ላይ መድረሱን አስታውቀው ለዚህም ዝግጅቶችን እያደረጉ እንደሚገኝ አመልክተዋል። ከፍተኛ አመራር አባላት የሃይማኖት ተቋማት ጉባኤ፣ እና የሲቪል ማህበረሰብ ድርጅቶች ያካበተ ልምድ ስላላቸው ቀሪ ስራዎች እንዲሳኩ የበኩላቸውን ኃላፊነት እንዲወጡ ጥሪ ማቅረባቸውን ኢዜአ ዘግቧል። ኮሚሽኑ እስካሁን ያከናወናቸውን ተግባራት ያደነቁት በምክክር መድረኩ ተሳተፉ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ኃላፊዎች በበኩላቸው ምክክሩ ለሀገረ መንግስት ግንባታ ወሳኝ መሆኑን ገልጸው ለስኬታማነቱ አስፈላጊውን ድጋፍ እንደሚያደርጉ አረጋግጠዋል። ከታላቁ ህዳሴ ግድብ ግንባታና ከውሃ ሙሌት ጋር በተያያዘ ከአስር ዓመታት በላይ ከኢትዮጵያ ጋር ስትወዛገብ የቆየችው ግብጽ ከግድቡ ግንባታ መጠናቀቅ በኋላም አቤቱታዋን በተለያዩ መንገዶች እያሰማች ነው። ከፍተኛው የውሃ መጠን ከኢትዮጵያ የሚመነጨው የአባይ ወንዝ ውሃ ብሔራዊ ጥቅሜና የደህንነቴ መሰረት ነው የምትለው ግብጽ ከዚህ በኋላ ከኢትዮጵያ ጋር የሚደረግ ድርድር እንደማይኖር የውጭ ጉዳይ ሚኒስትሯ ለቢቢሲ ተናግረዋል። ሳውዲ አረቢያ እድሜያቸው ከአስራ ሁለት ዓመት በታች የሆኑ ህጻናትን ከፀሐይ ንዳድ ለመጠበቅ ስትል ከዘንድሮ ሀጅ ስነ ስርዓት ተሳትፎ አገደች። የሳውዲ አረቢያ ባለስልጣናት በዘንድሮው የ1447 ዓመተ ሂጅራ የሐጅ ሥነ ሥርዓት ላይ ዕድሜያቸው ከ12 ዓመት በታች የሆኑ ሕፃናትን ሊኖር በሚችለው ከፍተኛ ሙቀት ሳቢያ ሊከተል ከሚችለው ንዳድ ለመጠበቅ እንዳይሳተፉ የከለከሉት አዲስ በወጡት መመሪያ ነው። መመሪያው የወጣው በአጠቃላይ ምዕመናን ላይ ሊከሰት የሚችለውን አደጋ ለመቀነስ እንደሆነ ባለስልጣናቱ ገልጸዋል። ለክልከላው መነሻ የሆነው በቅርብ ዓመታት በተከናወኑ የሐጅ ሥነ ሥርዓቶች በነበረው ከፍተኛ ሙቀት መጠን ሳቢያ በተከተለው ንዳድ የበርካታ ሰዎች ሕይወቱን ማለፍ ተከትሎ ነው። በዚህም ንኩስ በተባለው የኦንላይን የሐጅ ምዝገባ መድረክ ላይ ለማመልከት አንድ ሰው ዕድሜው ቢያንስ 12 ዓመት መሙላት እንደሚኖርበት በቅድመ ሁኔታ ተቀምጧል። ባለፉት ሁለት ተከታታይ የሐጅ ወቅቶች የነበረው ከፍተኛ የሙቀት መጠን ለውጃጅ በተለይም ለህፃናትና አዛውንቶች ትልቅ ፈተና የጋረጠ እንደነበር ባለስልጣናት ይገልጻሉ። በ1445ኛው ዓመተ ሂጅራ ከዓለም ዙሪያ ከ1 ነጥብ 5 ሚሊዮን በላይ ምዕመናን ለሐጅ ሥነ ሥርዓት ወደ ሳውዲ አረቢያ ተጉዘው ነበር። በወቅቱ በሙቀት ሳቢያ ከ1ሺ300 በላይ ሰዎች ሕይወታቸው ማለፉ ይታወሳል። ሀገሪቱ በተመሳሳይ በባለፈው አመት የሐጅ ስነ ስርዓት ላይ ህፃናት እንዳይሳተፉ ክልከላ ጥላ ነበር። በርካታ የእግር ጉዞ የሚጠይቀው የሐጅ ስነ ስርዓት በተከናወነባቸው የበጋ ወራት በሳውዲ የሙቀት መጠኑ በአማካይ ከአርባ 40 ዲግሪ ሴንቲግሬድ አልፏል። በአንጻሩ ባለፈው አመት በተከናወነው የሐጅ ስነ ስርዓት በንዳድ ምክንያት የሰው ሕይወት ማለፍ ሪፖርት አለመደረጉን የሀገሪቱ መገናኛ ብዙሃን ዘገባ ያመለክታል። አድማጮች ለዛሬው የነበረኝ አዳዲስና ወቅታዊ መረጃዎች የሰማችሁትን ይመስላል። የወራሂመኖ ሚዲያን ላይክ፣ ሸርና ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን በአክብሮት ጠይቃለሁ። መልካም ጊዜን እየተመኘሁ በዚሁ እሰናበታችኋለሁ።